ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገና ሰፋ ቆያለሁ። የገቢዎች ሚኒስቴርና የደሴ ከተማ አስተዳደር በጋር ያዘጋጁት የኢፍጣር መርሃ ግብር በደሴ ከተማ ተካሄደም። የደሴ ከተማ አስተዳደር ተቀዳይ ምክትል ከንቲባ ሳሙኤል ሞላልኝ የኢፍጣር መርሃ ግብሩ የማህበረሰቡ የመተሳሰብና የመደጋገፍ እሴቱን የበለጠ ለማስቀጠል ያግዛል ብለዋል። የኢፍጣር መርሃ ግብሩን ላዘጋጀው ገቢዎች ሚኒስቴር ምስጋና ያቀረቡት ተቀዳሚ ምክትል ከንቲባው ማህበረሰቡ የመረዳዳት የመተሳሰብ እሴቱን አጠናክሮ ማስቀጠል እንዳለበትም አሳስበዋል። የኢፌዴራል ገቢዎች ሚኒስቴር ሚኒስትር ወይዘሮ አይናለም ንጉሴ በፕሮግራሙ ላይ ተገኝተው የአካባቢውን ሰላም በማረጋገጥ በርካታ ልማቶች እየተሰሩ በመሆናቸው ለሰላምና ልማት እያደረጋችሁት ያለውን ተሳትፎ አጠናክራችሁ ቀጥሉ ሲሉ መልእክት አስተላልፈዋል። በኢፍጣር መርሃ ግብሩ የፌዴራል የክልልና የዞን የስራ ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶችና የሃይማኖት አባቶችም ተገኝተዋል። ዘገባው የሰላሀዲን ሰኢድ ነው። መስኖ በመጠቀም በአመት ሶስት ጊዜ በማምረት ተጠቃሚ መሆናቸውን በኦሮሞ ብሔረሰብ አስተዳደር የአርጡማ ፉርሲ ወረዳ አርሶ አደሮች ተናገሩ። ማህበረሰቡ የአካባቢውን ሰላም በመጠበቁ በግብርና ስራዎች ውጤታማ እየሆነ መምጣቱን ብሔረሰብ አስተዳደሩ አስታውቋል። ይማም ኢብራሂም በአማራ ክልል በመስኖ የመልማት አቅም ካላቸው አካባቢዎች የኦሮሞ ብሔረሰብ አስተዳደር አንዱ ነው። በብሔረሰብ አስተዳደሩ በመጀመሪያ ዙር የመስኖ ልማት የለሙ ሰብሎች እየተሰበሰቡ ይገኛል። በብሔረሰብ አስተዳደሩ የአርጡማ ፉርሲ ወረዳ አርሶ አደሮች አካባቢያቸው የመስኖ መሰረተ ልማት የተሟላለት በመሆኑ በአመት ሶስት ጊዜ እያመረቱ መሆኑን ተናግረዋል። በዚህም ተጠቃሚ መሆናቸውን ገልጸዋል። የመስኖ ማህበሩ ካናሉ ባለበት ሽንኩርቱንም ቲማቲሙንም ማንኛውንም ነገር ይቀበላል። ቀይስሩ እንዲሁ በቃ ፍራፍሬ ነገሮችን አጠቃላይ ፍሬፍሬ አትክልት ነገሮችን ሁሉም ይቀበላል። ሽንኩርቱም ይሆን እንደመታወት ግራ ቀኙ በጣም አረንጓዴ ነው። አሁን ምርቱ እዚህ በሽበሽ ነው። ምክንያቱም እንደምንሰራው አንፃር እንደምንሰራው አንጻር በጣም ምርቱ በጣም ያዋጣ ምክንያቱም ከአንድ ቁርጥ ላይ እስከ 60 ኩንታል እስከ 80 ኩንታል እያመረትን ነው የምንገኘው የአርጡማ ፉርሲ ወረዳ ግብርና ልማት ጽሕፈት ቤት ምክትል ኃላፊ መስፍን ጌታሁን ለአርሶ አደሮች እየተደረገ ባለው ድጋፍ መስኖን ተጠቅመው ቋሚ ተክልና ዓመታዊ ሰብልን በማምረት ለገበያ እንዲያቀርቡ እየተደረገ መሆኑን ተናግረዋል። ቅድም እንዳየነው በመኪና ተጭነው ምርቱን አርሶ አደሩ ለነጋዴ እየሸጠ ያለበት ሂደት ነው ያለውና በስፋት እየተሰራ ይገኛል። አርሶ አደሩ የገበያ ትስስርን በተመለከተ ጭምር ነጋዴዎች እዚህ አርሶ አደሩ ድረስ መጥተው በማሳ ላይ መኪናዎችን አስገብተው እስከ መጫን ድረስ እየተሰራ ነው። እንግዲህ ሰሞኑን በርካታ አይሱዚዎች እየጫኑ ወደ አዲስ አበባ እየጫኑ እየሄዱ ይገኛሉ። አሁንም ለጭነት የሚሆኑ ምርቶች ተዘጋጅተው አርሶ አደሩ በመጠባበቅ ላይ የሚገኝበት ሂደት እንዳለ ነው የሚያሳየው እና ሰፋ ያለ የመስኖ እንቅስቃሴ እየተሰራ ያለበት ሂደት መኖሩን ነው የሚያሳየው። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በአንደኛ ዙር መስኖ በአዲስ እና ነባር ከ16,000 በላይ ሄክታር መሬት መሸፈኑን ጠቅሰው ከ1.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅደው እየተሰራ ነው ብለዋል። በአጠቃላይ በዚህ ዓመት ከ2.7 ሚሊዮን ኩንታል በላይ በመስኖ ብቻ ምርት እናገኛለን ብለን አቅደን ነው ወደ ስራ የገባ ነው። አሁን ምርት መሰብሰብ ጀምሯል። እውነት ለመናገር አሁን ባለው ተጨባጭ ሰብሎች በተለይ አትክልት ላይ ያለው ምርታማነት በጣም የተሻለ ነው። አርሳደሩ ሰብል ጥበቃ ላይ የተሻለ ልምድ እያገኘን ያለው ሙያተኞች የተሻለ ድጋፍ እያደረጉ ነው ያሉት። ከዛ ባሻገር ደግሞ ይሄ ወቅት ሞር ለተባይና በሽታ ክስተት ብዙም የተጋለጠም አይደለም። ከሄክታር ከ300 ኩንታል በላይ ጭምር እየተገኘ ነው ያለ ነው፣ ሽንኩርትን ብቻ ነጥለን ብናይ ማለት ነውና ይሄ ቀላል እንትን አይደለም። የብሔረሰብ አስተዳደሩ ዋና አስተዳዳሪ አህመድ አሊ በበኩላቸው በብሔረሰብ አስተዳደሩ ሁሉም አካባቢዎች ምርት ለገበያ እየቀረበ ያለው ማህበረሰቡ ሰላሙን ስላስጠበቀ በመሆኑ የሰላም ትሩፋት መሆኑን ገልጸው በቀጣይም ሰላሙን ሊያጸና ይገባል ብለዋል። ከአርጡማ ፉርሲ፣ ደዋ፣ ጨፋ፣ ከሚሴ ከተማ፣ ጅሌ ጥሙጋ በአጎራባች ያሉትን አጠቃላይ እድሎች በጋራ ማረስ፣ በጋራ ማልማት፣ ምርትን በጋራ የመሰብሰብ ሁኔታም ጭምር ደግሞ ታድመናል ዛሬ በየትኛውም ቀጠና እንደምታቁት ተሽከርካሪዎች ገብተው ሽንኩርት ያወጣሉ፣ ቲማቲም ያወጣሉ፣ ሀብሀብ ያወጣሉ። እንደምናውቀው ከዚህ ቀጠና የሚወጣ ደግሞ ምርት ለሀገር የሚበቃ ስለሆነ ለማዕከልም ጭምር እንደ ተጨባጭ ውጤት ያየንበት ሁኔታ የሰላም ትሩፋት ነው። ሰላም ከሌለ ይህን ማድረግ እንደማይቻል ላለፉ ሁለት ሶስት ዓመታት እዚህ ቀጠና የነበረው ሁሉን ታሪክ መናገር ይችላል። ይህን ታሪክ የተከበረው ማህበረሰባችን ህዝባችን ያለን ጸጋዎች መጠቀም የምንችለው ከመሪዎቻችን ጀምረው ማህበረሰቡ መሪውን በማዳመጡ ይ ለማድረግ ተችሏል። የጸጥታ መዋቅራችን የሰራውን ስራ ማንሳት ይቻላል። ዛሬ ሽንኩርት በመሀል ሀገር ሲያቀርብ የሚያገኘውን የኢኮኖሚ እድገት የሚያደናቅፍ ኃይል የጋራ ጥላት ነው ብሎ ሁላችንም በጋራ መቆም መቻል አለብን። በማሳቸው የአፈርና ውሃ ጥበቃ ስራ በመስራት በጥምር ግብርና ውጤታማ መሆን እንደሚቻል በደቡብ ወሎ ዞን ቃሉ ወረዳ በተግባሩ ተሞክሮ ያላቸው አርሶ አደሮች ተናገሩም። አርሶ አደሮቹ ቀደም ባለው ጊዜ የዕለት ህይወትን ለመምራት ይቸገሩ እንደነበር በማንሳት በአሁኑ ወቅት በአትክልትና ፍራፍሬ ውሃ በማቆር አሳ ማርባትና ንብ በማነብ ከራሳቸው አልፎ የሌሎችን ህይወት ለማሻሻል ጥረት እያደረጉ ነው። ደጀን አምባቸው ከአርሶ አደሮቹ ጋር ቆይታ አድርገው ተከታዩን አዘጋጅተዋል። ስሜ ውሴን አሊ ቡሴር ይባላለሁኝ ተዳደሩ በግብርና ነው። ሌላ ሞነት የለኝም። የብት መሳደጃ ነበር እህል አላበቅልም ብሎ ማለት ነው። ሳርም አያበቅልም ነበር። አሁን መጀመሪያ አመር ከበደና አሊ ሙሄ ይባላሉ። አሁን እስቲ ቆፍርለትና ውሃ ይቁምበት አሉኝ። አሁን እዳሬው ላይ ዝም ብዬ ቆፈርኩት። እንደዚህ እንደ ጆን በብሬ ነው ማለት ነው። እላይ ነበር የቆፈርኩት በሙሉ ሳራ ዋጣ ያሰርጎ ማለት ነው። አሬን ነገር ረሰው አለኝ እና ሰር ከበደ ማለት ነው። አረስኩት። በአመቱ ችግኝ እናመጣልሃለን ትተክላለክ አሉኝ። አሁን ያን ችግኝ አመጡልኝ። ባባዬ ነበር። ይችን አጭሯን ባባዬ በሙሉ ተከልኩት። ተዝ ተዝ ሆዳ እሚሆን ተከልኩት። በአመቱ ምን አለ ምርት በምርት ወንኩኝ። እንደገና ደግሞ አጭሯ ነበር ይቻች ሞተይ ደግሞ አሁን ማንጎ ቀይር ደሞ ማንጎንም ሁሉንም እየተባበሩኝ የሚየገዛውም ተከልኩኝ። ተዛውጭ ግን አፈሩም ተቀየረ፣ ውሃም አይቸግረኝ። ጆምብሬምን ተሰጠው መንግሥት ሰጠኝ። በዚህ በጆምብሬን ውስጥ ለውስጥ ነው ተከላለሁኝ። ምንጊዜም ጊዜም ሀብቶቼም ምርጥ ባያጡ እኔም ምርጥ ባላጣ በቀሎን እንበላለን። እሸቱን ቃሪያውን እንበላለን ለገበያ እናውላለን። ለእኔ ብቻ ሳይሆን ለገበያ አዋውላለሁ። አሁን ይህን ማንጎ ነፍስ ያለቅመውም ነጋዴ ይመጣል። ነጋዴ ውስጡን አየ። በኪሎው ብቻ ነው የምቆጣጠረው። አንድ ሰው ይዞ አራት አምስት ሰው ይዛሉ። በአንድ ቀን ልቅምቅም አድርገው ሰፋፍተው ጭነው ለአዲስ አበባ ለጭማቂ ነው የሚሸጠው። እንኳ እዛ አካባቢ አይሸጥም። እና በዛ በዝክ ውጤት አለ ማለት ነው። አንድ ሳር አያበቅልም ነበር ይሄ መሬት። አሁን ግን የሰጡትን ግን ያበቅላል። የሰጡትን ንባ ንባለሁ። አሳ ደግሞ አሁን ሶስቱ ማቆር አሳ ዝም ብሎ ማአት ነው። ልጆችም ስጋ ያምላቸውም። የመጣ ዘመድ እንኳ በልቶ ነው የሚሄደው ስጋ ራሱ። አሁን እዚህ የማጠጣው ነገር ኮምበስት ነው። ለዚህም በብዙ ጠቅሞኛ ላሳው የጠቀመኝ ላታክልት ነው የጠቀመኝ እና እዚህ ድረስ ነው። ልጆችንም እንደ ማንኛቸውም ትምህርት አስተምራ አለሁኝ እንደ ማንኛቸውም ደግሞ ች ሶስት እግር ባጃጅ አለች ደግሞ በዛች በዚች የሚላሉ የተፊት የቀን ሰራተኛ ነበርኩ። ይህን ታልጀምር የቀን ሰራተኛ ነበር። እንደውም በሁለት ብር ጊዜ ነበር መሰራ ሁለት ብር ብር ከዘጠና ምናምን ታባረ ነበር ኖሮ ይህንን መንግስት ግን ይህ እንዲህ ያለ አቋም ላይ ታደረሰ አልሐምዱሊላህ። እንኳን ለራሴ ለሰው ተረፍ ያለሁ ማለት። እኔ አሁን ወደ አምስት ስድስት ወደ አስር ይሆናሉ እኔን እያዩ አሁን እንትን እያሉ ተለውጠዋል፣ መሬታቸውንም ለውጠዋል። እንደዚሁ አታክልታላቸው በየቦታው በየቦታ አሁን እኔ የማላዳቅለው አለ በየጓሮ አዳቅላቸዋለሁ። እንዲህ ብትጠናከሩ ዘሬንም እሰጣለሁ ማንጎዬን ምሰጣለሁኝ ታዳቅል እንኳ ይሄን ይሄ ነው አለለም ዝም ብዬ በነጣ ተዙ አይዋኑን ቆርጬ አዳቅላለሁ ብዬ የምንጠሩ እንደኔው። ግን አሁን አወቁት፣ ህዝብ አወቀ። አሁን በፊት ተኝተው ነበር፣ ህዝብ አወቀው። ማንኛቸውም እንደኔ ቢሰራ በጣም ይለወጣሉ ብዬ ህዝቢ አገር ይለወጣል ብዬ አምናለሁ። ወሎ ዩኒቨርሲቲ ባደረገላቸው የተሻሻሉ የበግ ዝርያ ድጋፍ ተጠቃሚ መሆናቸውን በደሴ ዙሪያ ወረዳ ያሉ አርሶ አደሮች ተናገሩ። ዩኒቨርሲቲው የደሴ ዙሪያ አርሶ አደሮችን ተሞክረው በማስፋት ሌሎች አርሶ አደሮችን ተጠቃሚ ለማድረግ እንደሚሰራም አስታውቋል። ከድራሊ ተጨማሪ ዘገባ አለው። አቶ ኢማማሊና አቶ ሀሰን ክማል በደቡብ ወሎ ዞን ደሴ ዙሪያ ወረዳ ዜሮ ሰላሳ አምስት ቀበሌ ነዋሪ ናቸው። አካባቢያቸው ዝናብ አጥር በመሆኑ በበግ እርባታ ኑሯቸውን ይደጉማሉ። ከሁለት ዓመት በፊት ጀምሮ ደግሞ በሁሉ ዩኒቨርሲቲ በኩል በማህበር ተደራጅተው የተሻሻለ አዋሴ የበኮርማ ከተሰጣቸው በኋላ በሽያጭ የተሻለ ገቢ እያገኙ እንደሚገኙ ገልጸዋል። የአራት ወር የአምስት ወር ግልገል እስከ ስምንት ሺህ እስከ ዘጠኝ ሺህ የሸጥንበት ሰዓት አለ። ታቆዩ ውስጥ አራት ወር እስከ አምስት ወር ደሞት እንትንታልከው ጥሩ ሰዓት ላይ እንዲህ ያለ ፀሐይ ላይ ታይሆን ጥሩ ሰዓት ላይ ከተወለደ እስከ አስራ ሁለት ሺህ እስከ አስራ ስድስት ሺህ ይሸጣል። የአምስት ወር የስድስት ወር ግልገል ማለት ነው። በዚህ አይነት እንጠቀማለን። አሁን በፊቶቹ ያው ሀበሻ ዝርያ ናቸው። አንደኛ መጠናቸው በጣም ትንሽ ነው። ቶሎ አያርጉም። በቃ ሽያጫቸው ራሱ በጣም ዝቅተኛ ነው ዋጋቸው። እነዚህ ግን ሲወለዱ በጣም ትልቅ ናቸው። እንደገና በቃ ቶሎ ያድጋሉ። ዋጋቸውን በጣም እጅግ ከፍተኛ ነው። የጤና እንክብካቤ በመደረጉ ከዚህ በፊት ይከሰቱ የነበሩ በሽታዎች መቀነሳቸውንም ነው የተናገሩት። በፊት ያው ብዙ በሽታዎች ነበሩ፣ በጎች ሞቱ ነበር በግፋው ፈንጣጣ እንደገና ቅዘን የተለያዩ ነገሮች በሽታዎች በንድ በዚህ አግባብ እንትን እያሉ ያልቁ ነበር። አሁን ይሄ የለም። በጣም አሪፍ ነው ህክምናው ነው ከኔናውም ለበጉ ተስማሚ ሆኗል። የኛ አየሩም ይሄ ቀዝቃዛ ስለሆነ በተለየ ይሄ ቀጠ ነው ተቀበሊያችን ተ035 ይሄ ጎጥ ለዚህ አይነት በግርባታ ለእንስሳት በጣም ተስማሚ ነው። የደሴ ዙሪያ ወረዳ እንስሳትና አሳ ሀብት ልማት ተጠሪ ጽፈት ቤት ኃላፊ አቶ ሀሰን ኦመር ወረዳው በእንስሳት ሀብት እመቃቅም እንዳለው አስረድተዋል። እንደ ወረዳ ከ መቶ አምሳ ስድስት ሺህ በላይ በጎች አሉ። ከዛ ባለፈ ደግሞ በዛ አካባቢ ላይ ደግሞ በጉ የሐዋሲ መንዝ ድቃላ በግ ዝርያ በስፋት እየተረባ ያለበት ሁኔታ ነው ያለው የጉጉፍቱ ክላስተር አዋሲ ክላስተር ተብሎ በክልሉም ደረጃ አንዱ ከዚህ ከምስራቅ አማራ አካባቢ ላይ ካለው የአዋሲ ክላስተር ተብሎ የሚታወቅ ያለበት ነው። በዩኒቨርሲቲው የእንስሳት ሕክምና ትምህርት ቤት መምህርና የፕሮጀክቱ አስተባባሪ ዶክተር አሉላ አለማየሁ በበኩላቸው በፕሮጀክቱ በአራት ወረዳዎች 247 አርሶ አደሮች ተጠቃሚ ሆነዋል ብለዋል። ከዓለም አቀፉ የደረቅ አካባቢዎች የምርምር የግብርና ምርምር ማዕከል ጋር በመተባበር ከ2015 ጀምሮ ይህም ፕሮጀክት ነድፈን ወደዚህ ስራ ገብተን እስካሁን ባለው አሰራርም ወደ ሶስት ሺ እና ከዛ በላይ ግልገሎች ተወልደዋል። በአራት ወረዳዎች በኩታበር፣ በደላንታና በጃማ እና በደሴ ዙሪያ ባሉ ወረዳዎች ላይ ወደ 247 የሚደርሱ አርሶ አደሮች በዚህ መርሃ ግብር ታቅፈው ይህም መርሃ ግብር ተጠቃሚ ሆነዋል። የወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ዲን ዶክተር አህመድ ያሲን ፕሮጀክቱ ከ2015 ጀምሮ ለአምስት ዓመታት የሚቆይ መሆኑን ገልጸው ከዝርያ ማሻሻል በተጨማሪ ለበጎቹ የጤና ክትትል ተደርጓል፣ የመኖ ዘርም ለአርቢዎቹ ተሰጥቷል ነው ያሉት። ከተሻሻለው ዝርያ የሚወጣው ጄኔሬሽን የተሻለ እንክብካቤ ደግሞ ይፈልጋል ማለት ነው ከዋናው አውራ መለየት እስከቅተን ድረስ ጥሩ ሁኔታ ላይ እንዳሉ ባይናቸው እያያቸዋቸው ነው። በሰባ ሁለት ፐርሰንት የደመጠን ያለው አውራ ሰተን የተወለዱ ግልገሎች ሰላሳ ስድስት ፐርሰንት የደመጠን ይኖራቸዋል። ዘንሱን ከፍ እያደረግን ወደ አምሳ አምሳ ሁለት ማድረስ ነው። እዛ አካባቢ ላይ ከደረሰ በኋላ ስቴብል የሆነ ፖፕሌሽን ይኖረናል። ከዛ ራስ በራሱ እየተዳቀለ ራስ በራሱ እየተራባ ያንን ብሪድ ሜንቴን አድርጎ ይቆያል ማለት ነው። የማህበሩ አባላት የተዳቀሉ አውራ በጎችን ወደ ሌሎች አካባቢዎች በመሸጥም በገበያ ትስስር ተጠቃሚ ሆነዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰአቱ ዜናዎቻችን የእስካሁኖቹ ነበሩ። ተመስገን አሰፋ አብሪያቸው ቆይታ አደረግኩኝ። መልካም ጊዜ